ሀብትሽ፣ በጣም ነው የምወደው። ግን ደግሞ ያው የሚያረጋቸው ነገሮች ለምሳሌ ቀለበት ያደርጋል እና ቀለበት እና አርጌ ብመጣ እኔ ቀለበት ላንቺ ማሪፍ ነው። አንደኛ ነገር ይሄ መኖሩ ላንቺ ማሪፍ ነው። ሌላ ሰው ሌላ ሰው እንዳያስብ ያረጋል።

ራፍት ላይ በረከቱ እንዴት ናችሁ ውድ ቤተሰቦቼ? ደና ናቸው። እኔ አልሐምዱላ ደና ነኝ። ቤተሰብ ያው ዛሬ ጠፍቻ ያለው በእኔ ቻናል በእኔ ቻናል ጠፍቻ ያለው ግን እና ሀብታሙና ሸዊት ጋር ያው ያያችሁ ይመስለኛል። ያያችሁ ሰዎች ካላችሁ አላችሁ ነው። ከሌላችሁም እንግዲህ ያው ከሀብታሙና ከሸዊት ጋር ያው እየሰራን የነበረው የነበሩትን ነገሮች ወይም ቪዲዮዎችን ያው አይታችኋል እና በሱ ቪዲዮ ዙሪያ አንዳንድ ነገሮችን ላወራችሁ መጥቻለሁ። እና ዛሬ ደግሞ ያው የሆነ ጉዳይ ማለት በቃ አስቸኳይ ስ ፈልግ ያለው ብላኛ ልጅ ሸዊት ሀብታሙን ማታቁት፣ ያው ከዚህ በፊት ሰይፉ ኢቤስ ጋር ቀርቦ ያው ቃለ ምልልስ ያደረገው ልጅ ነው። ያው ብዙዎች ታውቃላችሁ እኔ ቻናል ላይ ያላችሁ የምታውቁ ይመስለኛል። ማታቁም ካላችሁ እንግዲህ ከዚህ በኋላ ታቁታላችሁ። እና ሚዛን ሾ ቻናል ላይ ያው ሰሞኑን ቪዲዮችን እየሰራን ነበረ እና እና የሆነ ነገሮች ተፈጥሮ ነበር። አሁን ተረጋግቷል። ግን አሁን ደግሞ ሸዊት ዛሬ የፈልጋለው አስቸኳይ ምናምን ብላኛለች ለምን እንደፈለገችኝ አላውቅም። ያው ስለ ባለፈው ጉዳይ ልታወራኝ ይመስለኛል። የተለቀቀውን ቪዲዮ አይታችሁት ከሆነ እነሱ ጋር መጨረሻ አካባቢ ከኔም ጋር ምናምን ተጣልታ ነው ሄደችው። ያው ከሀብታሙ ጋር ተጣልተው ነበር መጀመሪያ። ከዛ በኋላ ታርቀው ነበር፣ አስታርቂያቸው ነበር ማለት በቃ ጉዳዩን እኔ የተፈጠረውን ነገር ምናምን አስረድቻቸው ነበር። በእኔና በነሱ መሀል ያው የሆነ ኬስ ተፈጥሮ ነበር ማለት በቃ እኔ ሀብታሙን ተሷ ጋር ለማጣላት እንደመጠውኝ ነገር ምናምን አድርገው ነበር እኔን ሲያስቡኝ የነበረው። ያው የተፈጠረው ነገር እኔ አስረድቻቸዋለሁ ለእነሱም ነግሬያቸዋለሁ እና ያው እናንተም እንደምታውቁኝ እኔ እንደዚ አይነት ሰው አይደለሁም፣ ሰው ማጣላ አይነት ሰው፣ የሚቀኝ አይነት ነገር ምናምን አይደለሁም እና ሀብታሙ ደግሞ ጓደኛዬ ነው፣ የረጅም ጊዜ ጓደኛዬ ነው። ለእሱ ስለማስብለት ሀብተሸዊት ደግሞ ያው የቀረበችው ለጥቅም ወር በቃ እሱን ወዳው ስላልመሰለኝ፣ ጊዜያዊ ስለመሰለኝ ከእሷ እራቅ ምናምን ነገር ብዬው ነበር መጀመሪያ እና በኋላ ላይ ደግሞ ለእሷ እሱ ልጅ አይሆንሽም መጥፎ ነው ምናምን ብዬ የሆነ ነገር ተናግሬ ምናምን እንድትሸሸው ነበር እኔ ያረኩት። እንደዚ ያረኩት ለምንድን ነው የማትወደው ከሆነ ትሄዳለች ብዬ ነበር ያስብኩት፣ ግን እንደምትወደው ነው ያየሁት እኔ። በጣም እንደምታፈቅረው ያለሱ መኖር እንደማችል ነው የተረዳሁት። ለዛ በቃ መሀል ላይ እንደዚህ አይነት ችግር ሲፈጠር እኔ ደግሞ ያው ለማስታረቅ ሞክሬ ነበር። ኦልሬዲ ታርቀዋል ማለት ይቻላል፣ ግን ሸዊት ትንሽ እንትን እያለች ነው ማለት በቃ እየተረጋጋች አይደለም። እኔን ስለተና ያንን ነገር ስላደረግኩኝ በጣም ተናዳለች። ማድረግ አልነበረብህ ምናምን እያለች እያወራች ነበር። ያው እኔ ከሀብታሙ ያው ማለት ከሀብታሙ አትበልጥብኝም። ምክንያቱም ሀብታሙ ጓደኛ ነው የረጅም ጊዜ ጀለሴ ነው እና ምናልባት ከዚህ በኋላ ነው ከእሷን ጋር መቀራረብ የሚችለው በቃ ማለት አይቻለሁ ያለውን ነገር እሷም ምን ያህል እንደምትወደው ተረድቻለሁ። ስለዚህ እስ ዛሬ እመጣለሁ ብላለች። ባለፈው ተናዳ ምናምን ጥላ ነው የሄደችው። ከቪዲዮ እንዳያችሁት እነሱ ቻናል ላይ ነው የተለቀቀው ቪዲዮ፣ እና ቪዲዮ አቋርጣ ጥላ ነው የሄደችው ተናዳ ነበር እና ዛሬ ለምን እንደፈለገችኝ አላውቅም። እንግዲህ እየመጣች ነው ያለውን ነገር ታያላችሁ ቤተሰብ እና የኔ ቤተሰቦች ሰብስክራይብ አድርጉኝ። ያው እንጠፍቼ ነበር። ዛሬ ከረጅም ጊዜ ማጥፋት በኋላ መጥቻለሁ። እስ አበረታቱኝ ቤተሰቦቼ ስ አብረን እንጠብቃለን ቤተሰቦቼ። ሸዊት መታለች

ለማንኛው ለማንኛውም ችግር የለውም፣ ግን እንደዚህ አትሆኚ። አሁን ይኸውልሽ ምን መሰለሽ፣ ያው ሀብታሙ በዚህ ሰዓት አንቺ ያንቺን እንትን ፍቅር ይፈልጋል፣ ያንቺን እርጋታ ይፈልጋል፣ ትሬት እንዲታረጉ ይፈልጋል። ምክንያቱም ካሳለፋቸው ነገሮች አንፃር በቃ አለ። እኔ በእርግጥ በሱ አልፈርድበትም እንደዛ ቢሆንም እንኳን አልፈርድበትም። አንቺም እንድትፈርጂበት አልፈልግም። ምክንያቱም በቃ ታውቂያለሽ

እሱ ልክ ነው። ከኔም እኮ ያንን ነገር እረዳዋለሁ፣ ግን ደግሞ እናንተ ማለት ነው፣ ለሱ ብቻ ሳይሆን ማስበለብ ከኔም እኮ ምንም ቢሆን ሴት ልጅ ነኝ፣ መጎዳት የለብኝም። ብዙ ነገር አለ፣ እኔም በራሴ ብዙ ያሳለፍኳቸው ነገሮች አሉ፣ በቤተሰቦቼ ደህና አይደለሁም፣ ብዙ ነገር አለ ማለት ነው። እና ያንን ነገር በብስለት ሆነ ከዚህ በኋላ እኮ እኛ ትልቅ ሳውሽ፣ ያ ነገር ከተፈጠረ በኋላ እኮ እንዳየሽኝ ነው። በቃ ለማረጋጋት ሞክሬ ነበር፣ እሱን ለማውራት ምናምን ነገር። እኔ በስንት በቤተሰብ በማዘሯ ምናምን ሄጄ ነው አግኝ ያግኝ ያገኙት ባለፈው ራሱ ያረጋጋሁት ማለት ነውና፣ እና አንቺ መረጋጋት አለብሽ። ታውቂያለሽ እኔ ያሳለፍሽ አንቺም አውቃለሁ። ኦልሬዲ ተገውተሻል፣ ግን አሁን በቃ አለ ከእሱ ጋር እስካሁን ድረስ ምንም ነገር ቢሆን በቃ ተረጋግታችሁ ነው መፍታት ያለባችሁ። እንደዚህ መሆን የለብሽም አንቺም

በቃ አለ እንደዚህ መሆን አስፈልግም። አንዳንዴ በቃ መረጋጋት ነው፣ እያወቁ ማለፍ ነው። ታውቂያለሽ፣ የሆነ ችላ እያልሽ ካልሆነ አይሆንም። እሱም ደግሞ ያው ታውቂያለሽ፣ ፀባዩን ምናምን ነገር የሆነ ሌላኛ ነገር ነው። ከእኔም ጋር እንደዛ በቃ አለ ብዙ ነገር ውስጥ ገብቶ ነበር። እኔ በእርግጥ ለእሱ ብዬ ነው እንደዛ ያን ሁሉ ነገር ውስጥ የገባሁት፣ ግን አሳክቻለሁ እኮ ባይዘ አላማይን አንቺን ጎድቼ ቢሆንም እኔን ጎዳኸኝ እንጂ ያው አሁንም ደጋግሜ ይቅርታ እየጠየቅኩሽ ነው። ከዚህ በኋላ ስለዛ ጉዳይ እንዲነሳ አልፈልግም። በቃ ከሱ ጋር ፍቅር እንድትሆኑ ነው የሚፈልገው። እኔም ከዚህ በኋላ ከሱ ጋር ሰላማዊ የሆነ ነገር ላይፍ ነው። ሁሌ መጣላት ሁሌ እንደዚህ እውነት በጣም ነው የሚመረረኝ። በቃ ከዚህ በኋላ በእናንተ መሀል አልገባም። አንቺም የሰው ወሬ አትስሚ። እኔ ከዚህ በኋላ ጆሮዬ ጥጥ ነው መስሜ ጥጥ ነው የምር። አይ በትዳር መሀል በፍቅር መሀል ሰው መግባት የለበትም። ሲሪየስ በቃ ይሄ በጣም ይሆናል። የሦስተኛው ወገን ሲገባ የሆነ ነገር ይፈጠራል። በርግጥ እኔ እና እሱ ጓደኛሞች ነን፣ ካንቺ በፊት እንተዋወቃለን ብዙ ነገር። ግን ደሞ ያው ምንም ቢሆን መረጋጋት ያስፈልጋልና ግን ዛሬ ምን በሰላም ነው? ይህን አክል አስቸክለሽ ምናምን ምናም ጠራሽኝ? ፈልጌ ነው ማለት አንደኛ ነበር። ስለዚህ ይቅርታ ልጠይቅህ ነበር ትኛልኩ ማለት ነው የደወልኩልህ። ሁለተኛ ደግሞ ማለት ነው ሀብትሽን በጣም ማወረው ነገር ነበር። ምንድን ነው የምታወሪ? እሱ ሲመጣ በነብራ ይሻላል። ሲመጣ የሆነ የሚያሳስበኝ ነገር አለ እና ምንድን ነው የሚያሳስብሽ አንቺ? ነገር አያልቅም። ወይኔ በነገራችን ላይ ቪዲዮ ይያለው አይተሻላ? እና ቤተሰብ እንጃ አላውቅም። የምር የዚች ልጅ ጣጣ አያልቅም። እኔ መቼ ነው እስኪ ኖርማል የምትሆኝ? ምንድነው አሁን የፈለግሽ? ለምን አደው እኮ በቃ እሱን እኔ ደውዬለት ነበር እኮ። በቃ ተረጋጋ ብዬሽ ዋለው እሱን፣ እራሱ እሱ ጋር እኔን መጥራት ለምን ያስፈልግልሽ? አንተ ደውልለት እኔ እደውልለታለሁ ግን፣ በእናትሽ በቃ ምንም አንተ ደሞ ምንድን ነው አንተ ምትል ደውዪለት። አንቺ እራስሽ ሻውሪ እኔ እኔ ለምን ን ደው ለሱ ጋር ወይኔ፣ ምንም ነገር አላውቅም እኔ በጣም እየከበደኝ ነው ከበፊትም ጀምሮ ማለት አይ የምሬን ነው። ምንም ነገር አይፈጠርም ውዴ፣ ምንም ነገር አይፈጠርም። ዝም ብለህ ዝም ማርያምን ሌላ ለጥብ ነው። ምን ሆነሽ ነው አንቺ? ራስሽ ደውለሽ አታወሪውም? ጀማል፣ ምን ሆነክ ነው? ምን አለ ብትደውልልኝ አንዴ፣ መጨረሻ፣ በእናትህ። ያው እያስቸገርኩ እኮ ነው። ምንም ነገር አይደለም። ጓደኛህ ምንም አላደርገውም። ባሌ እኮ ነው። አንተን ታንተ፣ ጓደኛህ ነው። ምን ሆነክ ነው? ረሳው። ምን ማለት እኔ? ከዚህ በኋላ ምንም እንዲፈጠር አልፈልግም። ምንም ነገር አይፈጠርም። እሱም እንዲደብረው አልፈልግም። እኔ እየደብረው ነው። የምር የምር አይነሰውይው ወይ ሀብቴ፣ እንደት ነህ? አማን ነው። አለን አለን። ወጣ ን ከቤት ጠዋት ለወጣ ነው ብላኝ ነበር። የት አካባቢ ነው? ፈልጌ ነበር በእናትህ አይ በሰላም ነው በሰላም ነው፣ ምንም የለም። የባለፈው ቦታ ቪዲዮ የሰራንበት እና እሻ ቶሎ ፈልግ ያለው አስቸኳይ፣ ና እዛው እዛው ቪዲዮ የምንሰራበት አስቸካ ቶሎ በልሽ መጣው። ቤተሰቦቼ አንቺ እሱን ጥራውት ኛለች ብዬ አልጠበቅኩም ነበር በሰላም ነው ግን እንደዚህ እኔ በሰላም ነው፣ ስለናፈቀኝ ነው። ኦ መቷል ይታል እንግዲህ ያው በጀማል ቤት እየመጣለ ጀሚል እንወደዋለን በጣም ለማንኛውም ነገር ብዙ ነገር አድርጎልኛል። አመሰግናለሁ ስለመጣህ። እሷ ናት የፈለገችህ። በነገራችን ላይ እኔ ጠራሁህ እንጂ የፈለገችህ እሷ ናት። ለምን ተፈለገችህ አላውቅም። ብቻ ለባለፈው ነገር ይቅርታ ብላለች። እኔም ይቅርታ አርግላታለሁ። አረ ቁም ነገር ነው፣ ቁም ነገር ነው ዛሬ የፈለኳችሁ ማለት ነው። ለቁም ነገር ማለት ለቁም ነገር እኔም አለሁበት ነው አዎ አንተም አለ በአንተ ፊት ነው ማውራት የምፈልገው ማለት ነው። እኔ እወጣለሁ። እኔ ቁም ነገር ምናምን ከሆነ ችግር የለውም ማለት ነው። ችግር ነው። አይ ምን አይነት ወሬ ነው? የምር ነው። አሁን እኔ የፈለግሽበትን ከየት ንገሪኝና፣ ቪዲዮ ምናምን ችግር የለውም። የምር ምንም ችግር የለውም። የማያስፈልግ ከሆነ እናጠፋዋለን ማለት ነው። እሺ ለምንድን ነገር ነው የፈለግሽው? እኔ የፈለግኩት ማለት ነው ምንድነውአን ተረጋጊ። ምን ልታወሪኝ ነው? እቺ ልጅ የሆነ ነገር ይዛ መታለች። አ እያስፈራችኝ ነው እንደ አነጋግሮ አሁን አሁን እያስፈራኝ ነው። አይምር ምንም ያስፈራ ነገር የለም። የሆነ ነገር ነገር እና እንዴ ባለፈው እኮ ተናድጄ እኮ ነው ማረም፣ ለምን ትናደጃ? አለሽ ነው ማረጃ? አዎ ይሄ ያረጀሽ ነው። አሁን ሁለት አይነት ነው ነው አረ፣ ኤኖስ ወደ ጉዳያችን ዳ። እሱ ማለት ነው የጠራበት ምክንያት ሀብታቡ ማለት ነው መሰረክ ሰው ማለት ነው እ አንድ ጠ ጥያቄ ጠይቅ። ሰው ከማግባቱ በፊት ማለት ነው ኖርማል። አሁን ለምሳሌ ያንተ ፍቅረኛ ናት ልበል ማለት ነው። ፍቅረኛ ነበረች እና ኖርማል ዝምብላ ነው። አይደለም ዝም እንዲ እንዲገባው ብዬ ነው። ላንተ ምን እነግርሃለሁ፣ ማሪ ፍቅረኛህ ኖርማል ዝምብላ ለጌጥ ብላ የምታደርጋቸው ነገሮች አሉ አይደለ? ለጌጥ ብለን የምናደርጋቸው ነገሮች ያምርብናል ብለን ብቻ ማድረግ የለብንም አይደለ? ስለዚህ አሁን ምን ለማለት ፈልገሽ ነው የምታወሪ አ ወደ ጉዳዩ ወደ ጉዳዩ ይኸው፣ እንደ ምን ሆናችሁ ነው አዛሩ እና ለጌጥ ብለ የምናረጋቸው ነገሮች አንተ ላይ የኔ ነው የምትለው ሰው ላይ ምን አይነት ስሜት ሊያሳድር እንደሚችል ማወቅ አለብህ የሚለውን ነው። እና ምን እንደ ምን ልፈልገኝ ነው ያው ታውቃለህ፣ ሀብትሽ በጣም ነው የምወደው ግን ደግሞ ያው የሚያረጋቸው ነገሮች ለምሳሌ ቀለበት ያደርጋልና ያው ይውት እንጣውጭ ያው እንዴ ቀለበት ያደርጋልና

ይሄ ቀለበት ለኔ ብዙ ትርጉም አለ። ምን አይነት ትርጉም? አንደኛ ነገር እናቴ ብዛዩን ብዛዩን ተቀጣለች አይደል? እሷ ነች ይሄን ቀለበት የሰጠች። ነገር ይሄ ቀለበት ብዙ ገዳም ሄዶ ተጸል ገዳም ድረስ። ለዛ ነው የማይጠፋው፣ ደሞ ለዛ ነው

እኔ ታውቃለሁ። እሺ፣ ኤንዌይ ሲልንጋር ካፕት ሸሪ በጣም ነው ሞድክ ማካብረ፣ ግን ማለት ነው። እኔ በቃ እኔ ደስ የማይለኝ ነገር ስታደርግ ደስ አይለኝ። አሁን ለምሳሌ ስንት ቀን ሙሉ ታገዝኩ እኔ በዚህ ሴት ልጅ። ማለት ነው ብዙ ነገር የምታወራው ማለት ነው በውስጥ ያለውን ነገር አመቃ ብዙ ነገር ችላ፣ ከዛ በኋላ ልትናገር ምትችለው ገባ አይደለ? ስለዚህ እኔ ከዚህ በኋላ እንድታወልቀው ነው የምፈልገው። ባለፈው ነገር ነው አይደል? አይደል? ይሄ ነገር እነግርሻለሁ። ይሄ ገዳም ድረስ ሄዶ ተጸልዩበት የመጣ ነገር አይኛ እኮ ሊሆን ይችላል ማለት ነው። ማለት ይሄ ገዳም የመጣ ነው አለ ገዳም ድረስ ትላልቆች አባቶች ገዳም ሄዶ ተጸልዮበት ነው የመጣው። ገባ? ይሄ ነገር ምንድን ነው ክፉ ነገር ካኔ እንዲያርቅ እና ገዳም አባቶች ጸሎት አርገውበት ነው ያመጡልኝ። ገባ። ይሄን ደግሞ ነው ገዳም ድረስ ሄዶ ስለመጣ እየዋሸክ ነው ያለው ቀለበት ከገዳም መስቀል ገዝተሽ አሰለሽ ቄስ ለቄስ ሰጣሽ። እና ይሄ መስቀል እና ይሄ እኔ እንደዚህ ነገር አላቀም። በዚህ በኩል ቀራኔ ምንም ነገር ሊረብሽ የሚፈልግ ነገር እንዳይኖር ይሄ ለኔ ገባሽ። ከአንቺ ጋር ግን ወደፊት ቀለበት ሳደርግ አውልቄ አንገቴ ላይ ያደርገዋለሁ። የዛን ሰዓት ግልጹ የምነግርሽ ነገር ማለት ነው። ጀሚ አንተም እንድትሰማ ማለት ነው። ከእጅ አውልቄ ከአንቺ ጋር ወደፊት ስንጋባ ቀለበት ስናደረግ፣ የዛን ሰዓት አውልቄ አንገቴ ላይ ያደርገዋለሁ። እኔ አሁን ነው የምፈልገው። አሁን ግን ማለቅ አልችልም። እኔ እኔ አልኩ ሲጀምር እኔ እንደዚህ ነገር አላውቅም። ሁለተኛ ነገር ደግሞ ማለት ነው እኔ ማለት ነው ልንገርህ ስላንተ ብዙ ነገር አውቃለሁ አይኑ ግን በቃ ገባህ አይደለ? ስለ እኔም ተረዳ። አንኛ ነገር እንደዚህ አይነት ነገር ስታደርግ ማለት ነው የሚሰጠኝ ነገር የሚሰጠኝ ብዙ ነገር አለ። ገባህ አይደል? ስለ አንተ ብዙ የሚነግሩኝ ነገር አለ በኢንቦክስ ብዙ ነገር ነው አንቺ ሰው ወይ መስማት አለብኝ ያ በቂሽ ነው። እሱም ይላል ተጣይ እሺ፣ እኔ እኔ ሰው ከመሬት ተነስቶ መቶ ከሱ ጋር ተለያይ ብለሽ ነው እኔ እኔ ቀለበት አድርጌ ነው።

እኔ አኔ ምንም አልስማማ ጌታ ነው የምረዳው ታዋልቆ ከሆነ አውልቆ ካልሆነ ግን አያገባኝም እኔ መዳን ያለምን አላልቆም ለምን ለምን ለምን እንደማታወልቀው፣ የውልክ ሀብትሽ። ተረጋግተህ ነገሮችን ተረጋግተህ ነገሮችን አስብበት። ነገር ያለው ምንድን ነው? ለምን እኔ ምንም እያስጨነቅኩህ አይደለም። ሲጀመር ቆይ እስኪ በእናትህ ይጀመር። የምሬ ነው፣ እግዚአብሔር ታወልቅ እኮ ነው። አውልቅ፣ ካልሆነ ግን እኔ እነግርሃለሁ። ይሄ እምነት ነው። አውልቅና ከዛ በኋላ ሄደን እናየዋለን። ወዴት ነው የምትሄደው? ምንድነው የማትግባቡ? ሲጀመር መሄድ መሄድ ብቻ መሄድ ብቻ መፍትሄ ሊሆን አይችልም። በፍትክላ አንቺ ቆይ እሱም ነጻ ይሁን በቃ እኔ

አሁንም ቢሆን ይሄ ገዳም ድረስ ሄዶ ተጸልዮበት የመጣ ነው። ለእኔ ትልቅ ቦታ ሊሆን ይችላል። ስለዚህ አላወልቅ በቃ። አድን ሆላ ጤነኛ ነው። አሁን ጤነኛ ነው። ሲጀምር አይወልቅም። ሲጀምር አይወልቅ ከእጅ ስለማይወልቅ ይሁን ቃል በደንብ አውቀህ ነው እንደ ፍልሽ አውቀህ። ቅርታ ቤተሰቦቼ፣ እኔ እንደዚህ አይነት ነገር ውስጥ አልገባም። ይቅርታ፣ ይሄ የእምነት ኬዝ ነው። ይሄ የእምነት ኬዝ እስካሁን ድረስ እኔ እንጃ አላውቅም። አንቺ መረዳት ያለብሽ በእምነት ኬዝ ነው። እርግጠኛ ነህ? በነገራችን ላይ ይሄ ነገር አስታውዬ አላውቅም። እኔ ከእሱ ጋር እስካሁን አውቀዋለሁ ግን አስታውዬ አላውቅም። በእጁ ላይ ቀለበት እንዳለ ራሱ አሁን ነው የማየው ገና። ግን እሷ እየታዘበችው ነበር፣ ስንት ጊዜ ነው። ይሄ ደግሞ መቶ ፐርሰንት እርግጠኛ ነኝ ከፈለሽ ራሱ ላንቺ ያትመጣልሽ ይችላል እኔ የጋብቻ ቀለበት ነው የሚያደርገው እሱ ላይም ቢሆን እሺ አሁን የጋብቻ ቀለበት አይደለም ይሄ የጋብቻ ቀለበት አይደለም እንደዚህ እንደዚህ ዓይነት የጋብቻ ቀለበት የገዳም ቀለበት የለም የገዳም ቀለበት አይደለም እዚህ በእጅ በልኬ አስለክቼ በልኬ አስለክቼ ገዛው። እሱ በደንብ ላስረዳሽ፣ አሁን ድጋሚ እንዲገባሽ ይሄንን ቀለበት። በጣም እየጨነቀኝ ነው ነስ አረላ አራ በእናታችሁ። በቃ ስማ፣ ጋይውልሽ፣ ስሚ፣ ይሄን ቀለበት እዚህ በልኬ ገዛሁት፣ በልኬ ገዛሁት። በኋላ ገዳም ላኩት። አባቶች አሉ፣ ታላልቅ አባቶች። እነሱ ጸሎት አርጉልኝ፣ እዚህ ቀለበት ላይ ጸሎት አድርጉልኝ። አጠገቤም ያለው ይሄ የማይሆን ነገር ካለ ካጠገብ እንድርክ ጸሎት አርጉልኝ አልኳቸው። ይሄንን ቀለበት ጸሎት አድርገው ምን ብለው ነው የላኩልኝ? የተጠለየው ደግሞ ዘብር ገብርኤል ነው፣ ወደ ደብረ ብርሃን ነው። ስለዚህ በዚህ ነገር ደግሞ

የምታመጡት ነገር እኔ ግራ እየገባኝ ነው። አዳድስ ነገር ታመጫለሽ። አንተ ግን ምንድን ነው እንትን የምትለው? ማርያም እኔ እንድትጣሉ አልፈልግም፣ እንድትጣሉ አልፈልግም። እንግዲህ መጣላት አይደለም፣ አለመግባባት ነው። አለመግባባታችን ደግሞ እሱ በኋላ ሲያወልቆ በደንብ ይታያል። ካላወለቀው ግን እየኔ ነው እሱ ችግር እዚህ ላይ እንትን እላል ማለት ነው። እሱ የእምነት ነው አልሸድም፣ ለአንቺ ምንድን ነው ይነካ? እሱና ኔ ራሴ እጅ አጣራለሁ። እኔ እስከ አላመንኩም ምክንያቱም እኔ እስከማቀው ድረስ ክር ነው እንጂ የአንገት ክር፣ እንደዚህ ሙስሊም ነኝ እንደዚህ ነገር አይመለከተኝም። አው እኔም እስከ እኔ ክርስቲያን ነኝ። አይኑ አቃለው እዚህ ሀገር ብዙም ባልኖርም ማለት ነው እዛ ስካሉ ድረስ ማለት ነው ክር ማለት ነው የአንገት ክር አል አደለ እሱ ይባረክና እንትን ይዳረጋል። ገዳም ሄዶ ተባርኮ ቄስ ያደረግላል እንጂ ቀለበት ከመስጀምሩ ተባርኮ እንትን ታደርጎ ምናምን እኔ የማይመስል ነገር ነው። እናትየን ሄጄ እናትየን ሄጄ ጠይቃት አለሁኛ ዜ ጋ ሄጄ እናትያ ልሻ ቡዜ ጋ ሄጄ ጠይቃት አለሁ የእውነት ከሆነ እኔ ራሴ ሄጄ